ይሄ ጥቂታይቱ መዝናኛ ነው። ለመዝናናት መምጣት አይቀርም እንግዲህ። ባህር ዳሩን ትወዳለች ሷ ከየመን ጀምሮ። እስኪ እንግዲህ እዚህ ለመዝናናት ከመጡ ካዩዋቸው ብዬ መጥቼ እዚህን ያለሁት ማለት ነው። እና እዚህ ካገኙቸው እዚህ ይፈልጋል። እዚ አነዳአሰላሙ አለይኩም ወረህመቱላህ በበረካቱ ዲና የተከበራችሁ ቻናል ተከታታዮች፣ እን ሰላምታችሁ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሰላም ነን በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትተረፉ ይበላል። ሌላ ሰው ልጅ በሙሉ እና ለቻናል ያክስ ሲሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ አጥራታችሁ። ዛሬ ሰኢድን ነው ይዤላችሁ የመጣሁት። ሱመያን አገኛት ወይ ታረቁ እሱ የሚለው ማለት ነው። ቪዲዮ ይዤላችሁ ማቻለሁ። እስከ መጨረሻ ድረስ ላይክ ሼር እያደረጋችሁ ተከታተሉ ማለት ነው። እና ሰይድ ያው ሄድ ሄድ ሄድም ብለን ነበርኛም እንግዲህ ሄድዋል ማለት ነው። ባህር ዳር ሄድዋል ባህር ዳር ማሻአላ ተባረከላ ምርጥ ሀገር ነች ባህር ዳር ሄዷል ማለት ነው። ሱመያን ነ አግኝቷት ይሆን ታርቀው ይሆን? እስኪ ቪዲዮን አብረን የምናየው ይሆናል ማለት ነው እና ሱመያ ማለት ነው ኧረ የት ነሽ? እና ሰኢድ ባህር ዳር ድረስ መጥቶ ከኦሮሚያ ክልል ባህር ዳር ድረስ መጥቶ በአይሮፕላን መጥቶ እንዴ! እንዴ! መገኘትም አለብሽ መታረቅም አለባችሁ። እና ታርቃችሁ ነው ማየት የምንፈልገው አብራችሁ ናችሁ ማየት እንፈልጋል። በቃ ሱመያ፣ ሁሉም በአንቺ ፈርዷል። ሱመያ እሺ በይ፣ እሺ በይ፣ እሺ በይ፣ እሺ በይ፣ እሺ በይ። ሁሉም ሰው በቃ ኮሜንቱ እንደዛ ነው እና ሱመያ እንግዲህ ወዲያ በቃ ለሰይድ እሺ ማለት አለብሽ። አብራችሁ መሆን አለባችሁ፣ መታረቅ መሆን አለባችሁ እና ባህር ዳር ድረስ መጥቶ ሰይድ አንቺን ይዞማ መመለስ የለበትም። እንዴት እንጂ አሰቢ ማለት ነው። እና እሺ በይ አገኘ እንዴት ነው ነገሩ ግን አንድ ሰው ተፈላጊ አንድ ሰው ፈላጊ ተሆኖ ይገኛሉ ወይ ሰው አይገኝም። ስለዚህ ሱመያ ያለሽበትን ወስፊለት ይምጣ ታረቁ። ሱማ እንዲወሬው እንዲሆን በቃ ዲኮን አደራጅታ አዘገጃጅታ ፍጡር ምናምን አዘገጃታ ትጠብቀኛለች ሱመያ መያ ምርጧ ባለቤቴ እያለ ነበር። እና ስለዚህ አኩሪው ማለት ነው ያለውን በተግባር አሳይ። እኛም ተመልኮቻቻችሁ ደስ ይበለን። ታረቁና ማለት ነው እና ታረቁላችሁም እሱም አያ በቃ ይበቃችኋል። እንግዲህ ይሄን ያክል ኡነተኛም ጣብም ሆነ እንግዲህ ድራማም ሆነ አላሁ አለም አላህ ነው የሚያውቀው። ይሄን ያልከይዲያች ይበቃችኋል። ደሞ አብራችሁ ናችሁ እኮ ይሰራ ይጣፋም ቪዲዮ ማለት ነው ሀዩም አለች። ሶስት ሆናችሁ አይደለም እና አብራችሁ ናችሁ የሚሰራ ቪዲዮ ሰለማ አይዲያ ሰለማ ይጣፋ አብራችሁ ነው። አንባርዳን ተገናኙ። በቃ ሰላም ይብረድ። ይዞሽ ይመለስ ወይም እንግዲህ ያን እንግዲህ የእናንተ ሁኔታ ነው። ይዞሽን ተመለሰ እሱም መሆናችሁ የእናንተ ውሳኔ ነው። ብቻ ሰላም ፍጠሩ በቃ። የእናንተን ሰላም ማየት ሁላችን ነምጓጉተናል፣ ምኞታችን ነው እና ሁላችሁም ሰላም ሁኑ። ልጆቹንም አሳየው። አንቺም ጥሩ ሕይወት ትኖሪያለሽ ቤተሰብ ጋር ከመኖር እንዲሁም ብቻ ከመኖር ደግሞም ወይም ሌላ ግብተሽ ሌላ ሰው ጋር ከመኖር የልጆች አባት ጋር ብትንብለሽ መኖር ትችያለሽ። እና ሰኢድ ምስኪን፣ ኧረ ያሳዝናል። እንዴ አስበሽዋል? ከየት አንስቶ ከየት እንደመጣ ይሄ ሁሉ እኮ መስዋዕት የሚከፈለው አንቺን ብሎ ስለሆነ ስለዚህ መታረቅ አለባችሁ። እሺ ማለት አለብሽ አሁን ሰኢድ ማለት ነው። ሳትታረቁ መመለስ ማመለስ የለባችሁ በቃ ለእኛ ለተመልካቶ ለተመልካቾቻችሁም ስትይ ቢሆን ማለት ነው። ክብር ይኖርሽ እሱ ሱመያ ማለት ነው። ሁሉም በአንቺ ፈርዷል። እሺ በይና። ዳረቁ ዋን ወርቃችሁ ለምንፈልገው አብራችሁ ኑሩ። ምን ችግር አለ? ሀዩም ትኑሩ ይበቃችሁ። አለኮ ያላላህ እና ይበቃችሁ አብራችሁ ኑሩ። ስመያ ሰምተሻ ማለት ነው። መያ በአንቺ ነው ሁሉም የፈረደው እና ሰይድ ማሻአላ ተበረከላ በስመያ ስበብ ባህር ዳርን አያት ማለት ነው። ውቢቷ ባህር ዳር ማሻአላ ተበረከላ ነው የምታምረው እናንተ። እኔም ሶስት ጊዜ ነው እንደዛ ይቻላል ባህር ዳር ያው እንደሱ ከጫፍ እስከ ጫፍ ባል ጎመኛትም የተወሰነ ትንሽ ያቸታለሁ እና ባህር ዳር ምርጥ ሀገር ናት። በስበቡ አየሀት ባህር ዳርም ማለት ነው ሰኢድ የስመየ ነገር አየህላት በስበቡ አረፋ ብትን እያልክ ነው አምሮብሃል እንዲህ እንዲህ። ኢትዮጵያ ኢትዮጵያ ተለምለም ሰላም ትሁን፣ እንዴት ነው የምታምረው እና ሰኢድ ማለት ነው በስበቡ እኮ አገሪቱን ጎመኛ ተዝናናት። ባህሩ አልቀረህ ሚኑም አልቀረህ ሆቴሉ አልቀረህ ያ ሰላም ጃልባኑ አልቀረህ ዝናና ኮለጉት እና ባህር እንዴት ነው ደስ የሚለው። እና ሱመያ ማለት ነው ታረጉ። አሁን በቃ የመጨረሻ ቪዲዮ እንዲሆን እንዲህ የሚሆን ተስፋ እናደርጋለን። እንግዲህ ወዲህ በቃ ሱመያ እንትናናት ሰኢድ እንትና ነው። በዛ ደርሶ በይ ደርሶ ማለት የለም። ታረቁና አብራችሁ መኖር ጀምሩ። ኢትዮጵያ ሀገራችሁ መጥታችኋል። እንግዲህ አብራችሁ ለመኖር ወስኑ። ታረጉ። ሀያት ማለት ነው። ሀዩም ትኖር ችግር የለውም። ይበቃቸዋል። እና ሱመያ እንግዲህ ወዲያ ሌላ ወሬ እንዲያታመጭ በቃ ለእኛም ክብር ይኑርሽ እና ተመልካቾቻችን በአንቺ ነው እየፈረዱ ያለነው። ታረቁና አብራችሁ ኑሩ። ባህር ዳር ማቶ ሰይድ ሰዓት ትታረቁ እንዲያይመለስ እንዲያይመለስ አራት ነጥብ። ሁሉም በአንቺ ነው የፈረደው እና ምናልባት በውስጣችሁ ያለውን እንግዲህ ክፍተቱን አላህ ስብሃነ ወተዓላ ያውቃልና ሰው ሆኖ የማያጠፋ የለም። አረቁ፣ ይህን ያህል ከተጓዛችሁ ይበቃችኋል። ልጆቹንም አሳየው። እንዴ እንዴ፣ ተንከለከለኩ። ኧረ ሰኢድ ኧረ ሰኢድ፣ ምስኪን፣ ምስኪን፣ ምስኪን። እና በነገራችን ላይ እንዴ ነው ሁለት ሚስት ሶስት ሚስት የሚያገባ ወንድ ማለት ነው። ከዛችም ከዚችም ብን ብን ብን ብን፣ እንዲህ ያለው በቃ በእድሜ ይደርሳል። እና ወንዶች ማለት ነው ምንም ሀብታም ከሆኑ አንድ ትሸራቸዋለች። ከዚህ ሁላ ስቃይ ማለት ነው እንዴ ሰኢድስ ስንት ስቃይ ከየመን ኢትዮጵያ፣ ከኢትዮጵያ ባህርዳር፣ ከባህርዳር ጎንደር፣ ከጎንደር ኦሮሚያ ክልል፣ ከእንትና ከእንትና ከስንቱ ሀገር ፋከነ የመን እንኳን ስንት ሄዴ የተመለሰ ይህ ሁሉ በመካከላችሁ ሰላም ስለሌለ ስለሆነ ሰላም ፍጠሩና አብራችሁ ለመሆን ወስኑ እና ውድ ቤተሰቦች ቻናል ተከታታዮች፣ እናንተስ ምን ትላላችሁ? ሰበስበታችሁን በኮሜንት አስቀምጦልኝ እና ሁላችንም ብዙ ኮሜንታተሮችም ሱመያ እሺ በይ፣ ታረቁ ታረቁ ታረቁ እያሉ ነውና፣ እኔም በቃ ታረቁ ነው የምለው። እና አሁን በቃ ደስ የሚል አክባር እንደምንሰማ ተስፋ እናደርጋለን። አሁን ሰኢድ ባህር ዳር ፋብትን እያለ ነው። በስተመጨረሻም ሱመያንም ልጆቹንም አግኝቶ ስትደሰቱ ማየት ነው የምንፈልገው። እንግዲህ ወዲያ ያለውን ቪዲዮ ማለት ነው፣ አብራችሁ ናችሁ ታርቃችሁ፣ በቃ ሰላም ሆናችሁ እንጠብቃል ቪዲዮም ማለት ነው። እንግዲህ ወዲያ በቃ ሱመያ ሄደች፣ እዚያ ሄደች፣ ሀዩ በረኪና ጠጣች ምናምን ምናምን፣ በቃ ይበቃችኋል እንግዲህ ማለት ነው። እንግዲህ ሌላ ሕይወት ጀምሮ ደግሞ ይበቃችኋል፣ ታረቁ ሌላ ሀሳብ ፍጠሩ ማለት ነው። ኧረ ይበቃ። ስንት ወራችሁ እንግዲህ እኛም በቃ እናንተን ከምን ደረሱ እኮ በማለት እንዲህ እንዲህ እንትን አለ እና ስለዚህ ታረቁና ሰላም ፍጠሩ እላለሁኝ። እና የዛሬ ቪዲዮ የነበረ ይዤላችሁ የመጣሁት ሰኢድ ባህር ዳር ፏ ብትን ፏ ብትን ፏ ብትን እያለ ነው ሱመያን ፈለገ ማለት ነው። ተገናኝታችሁ አብራችሁ ናችሁ ቪዲዮ እየሰራችሁ እንጠብቃለን። እንግዲህ ወዲያ ሰኢድ ብቻ ስመዬ ብቻ አንፈልግም ማለት ነው። አብራችሁ ናቸው፣ ቪዲዮ እንደምትሰሩልን ተስፋ እናደርጋለን። መልካም ዜና አመራለን እና ሰኢድ ማለት ነው ፋብት ንያክል ነው ባህርዳር ራስን ጥብቅ አእምሮ ባህል በለምለሚቱ ባህርዳር ማለት ነው ፋብት ንያክ ነው። እና ለነበረን ቆይታ እጅግ አድርጋ መሰግናለሁ። ባይ ባይ። ማሰላማ